እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንድ ብርጭቆ መጠጣት ስላለባችሁ ጁስ ነው ማለት ነው ምንጊዜም ቢሆን መዘንጋት የለባችሁም ይህ ጁስ ወደ እጆቻችሁ ወደ እግሮቻችሁ ወደ ብልት እንዲሁም ደግሞ በመላ የሰውነታችሁ አካላት ላይ የደም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 ሀሳብ፣ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ናይትሪክ ኦክሳይድ በሰውነታችን በተፈጥሮ የሚመረተው ሞለኪውል ሲሆን ለተሻለ የደም ዝውውር እናም ለእጅ እናም ለእግር ጣቶቻችሁ የደም ፍሰት አስፈላጊ ነው። ዋናው ተግባሩ ቫሶዲሌሽን ሲሆን ይህም የደም ስሮች ውስጠኛ ጡንቻዎችን በማዝናናት እንዲሰፉ እናም የደም ዝውውርን እንድጨምሩ ያደርጋል። የቀይስር ጭማቂ ወይም ደግሞ ጁስ የልብና የደም ዝውውር ስርዓት ላይ በጎ ተጽዕኖን ያሳድራል። ናይትሬት በመውሰድ የሚፈጠረው የደም ስሮች መስፋፋት የደም ዝውውርን ከማሻሻሉን በላይ ለልብ ህመም፣ ለደም ወሳጅ ቧንቧዎች መጥበብ ወይም ደግሞ ለአስትሮስክሌሮሲስ እናም የደም ስር የደም ስር በሽታዎች የመጋለጥ እድልንም ይቀንሳል። ወደ እግሮች፣ ክንዶች ወደ ብልትናም ወደ ሌሎች የሰውነት ክፍሎች ጨምሮ የደም ዝውውርን የሚጨምር ወሳኝ የሆነ አንድ ጭማቂ የቀይስር ጁስ ለደም ዝውውር ለምን አንደኛ የተፈጥሮ መድኃኒት እንደሆነ በዝርዝር እንመለከታለን። የቀይስር ጭማቂ ወይም ደግሞ ጁስ የደም ፍሰትን ለመጨመር የደም ስሮችን ለማስፋት እናም የናይትሪክ ኦክሳይድ መጠንን ከፍ ለማድረግ ባለው ኃይለኛ ችሎታ የተመጣጠነ ምግብ ባለሙያዎች፣ ዶክተሮች እናም የአካል ብቃት እንቅስቃሴ ባለሙያዎች በሰፊው እውቅናም ሰጥተውታል። ይህም በመላው ሰውነት ውስጥናም የብልት አካባቢን ጨምሮ የደም ዝውውርን በቀጥታ ያሻሽላል። እንዴት ይሰራል የሚለውን ስንመለከት፣ አንደኛ ቀይስር በናይትሬትስ የበለጸገ ነው። ናይትሪክ ኦክሳይድ ይለወጣል ማለት ነው። ናይትሬትስ ቀይስር በተፈጥሮ በናይትሬትስ የበለጸገ ነው። በሰውነት ውስጥ ናይትሬትስ ወደ ናይትሪክ ኦክሳይድ ይለወጣሉ። ይህም ኃይለኛ ቫሶዲሌተር ሲሆን የደም ስሮችን ያዝናናል እናም ያስፋፋል። ሰፋ ያሉ የደም ስሮች ደግሞ ወደ አንጎል፣ ወደ ልብ፣ ወደ ጡንቻዎች፣ ወደ ቆዳ እናም ወደ የመራቢያ አካላት ወይም ደግሞ ወደ ብልት የተሻለ የደም ፍሰት እንዲኖር ይረዳሉ። በተፈጥሮ የወሲብ እንቅስቃሴያችሁንም ያሻሽላሉ ማለት ነው። በተለይ ለወንዶች ናይትሪክ ኦክሳይድ የተሻሻለ የብልት መቆም ጥራት፣ የድካም መቀነስና ወደ ጡንቻዎች የተሻለ ንጥረ ነገር አቅርቦትን ይሰጣል። ሁለተኛ የኢንዶቴሊያል ተግባርን ያሻሽላል። ኢንዶቴሊየም የደም ስሮች ውስጠኛው ሽፋን ነው። የቀይስር ጭማቂ ኢንፍላሜሽንን እናም የኦክሲዲቲቭ ስትረስን በመቀነስ በተሻለ ሁኔታ እንዲሰራም ይረዳል። ጤናማ ኢንዶቴሌም ማለት የበለጠ ተለዋዋጭናም ምላሽ ሰጪ የደም ስሮች ማለት ሲሆን ይህም የተሻለ የደም ዝውውር ብቃትን ያስከትላል። ሶስተኛ፣ የደም ግፊትን ይቀንሳል። ከፍተኛ የደም ግፊት የደም ዝውውርን ይገድባል። የቀይስር ጭማቂ የደም ስሮችን በማዝናናት የደም ግፊትን በተፈጥሮው ለመቀነስ ይረዳል። ይህ ወደ ብልት ጫፎችናም ወደ የወሲብ አካላት የሚፈሰውን የደም ፍሰትን የበለጠ ያሻሽለዋል። ጥናቶችም እንደሚያሳዩት የቀይስር ጭማቂን መጠጣት የሲስቶሊክ የደም ግፊትን በሰዓታት ውስጥ እስከ ከአምስት እስከ አስር ሚሊሜትር ሜርኩሪም ሊቀንስ ይችላል። አራተኛ የአካል ብቃት እንቅስቃሴን ያሳድጋል። የቀይስር ጭማቂ ወደሚሰሩ ጡንቻዎች የደም ፍሰትን በማሻሻል የኦክስጅን አቅርቦትንና ጽናትንም ያሳድጋል። ይህ በአትሌቶች ዘንድ ተወዳጅ ያደርገዋል፣ በተለይም ለእግርናም የታችኛው የሰውነት ክፍል አፈጻጸም። አምስተኛ የብልት መቆም ተግባርን ያሻሽላል። ስንፈተ ወሲብን በተፈጥሮ ይደግፋል ማለት ነው። በናይትሪክ ኦክሳይድ የማሳደግ ችሎታው ምክንያት የቀይስር ጭማቂ ብዙውን ጊዜ ለብልት መቆም ችግር ወይም ደግሞ ለኤሬክታይል ዲስፈንክሽን እንደ ተፈጥሯዊ መድኃኒት ያገለግላል። ወደ ብልት የደም ፍሰትን በመጨመር የብልት መቆም ጥራትን፣ ጥንካሬውን እናም ጽናትንም ለማሻሻል ይረዳል። ሌሎች የቀይስር ጭማቂ የጤና ጥቅሞች ደግሞ ቀይስር አንቲ ኢንፍላማቶሪ ባህርያት አለው። ከመጥፎ የደም ዝውውር ጋር የተያያዘ ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነትን ይዋጋል። በአንቲ ኦክሲዳንትም የበለጸገ ነው። የልብ ጤናን ይደግፋልና የኦክሲዲቭ ጉዳትንም ይቀንሳል። የጉበት መስራትንም ይደግፋል። የጉበትን ጉዳትን ለማርከስ የሚረዱ ቤታላይንስን ይዟል። ይህም የደም ጥራትን በተዘዋዋሪ ይደግፋል ማለት ነው። ስለዚህ የቀይስር ጁስ ወይም ደግሞ ጭማቂ እነዚህን ድንቅ ጥቅሞችን ይሰጣችኋል ማለት ነው። በፍጹም ችላ ማለት የለባችሁም ዛሬውኑ መጀመር አለባችሁ። ታዲያ እንዴት መጠቀም እንደሚቻል እነግራችኋለሁኝ። የሚያስፈልጋችሁ መጠን በቀን አንድ ብርጭቆ ብቻ ወይም ደግሞ ከ250 እስከ 300 ሚሊሊትር ነው፣ አንድ ብርጭቆ ማለት ነው። መቼ ብትጠቀሙት ይመረጣል? ከአካላዊ እንቅስቃሴ ከአንድ እስከ ሁለት ሰዓታት በፊት ወይም ደግሞ ጠዋት ላይ በባዶ ሆድ መጠጣት። ስታዘጋጁ ለተሻለ ጣዕም እናም ጥቅሞች ከሎሚ፣ ከጥቂት ዝንጅብል እናም ከካሮት ጋር መቀላቀል ትችላላችሁ። ቀይ ስር እናም የሮማን ጭማቂ ጥምረት ኃይለኛ የደም ፍሰት ማበልጸጊያ ነው ማለት ነው። ማወቅ ያለባችሁ ነገሮች እናም ጥንቃቄዎች ደግሞ የቀይ ስርጁስን ስትጠቀሙ ሽንት ወይም ደግሞ ሰገራችሁ ወደ ቀይ ወይም ደግሞ ወደ ሮዝ ከረር ሊቀየር ይችላል። ይህ በፍጹም ጎጂ አይደለም፣ ስጋት እንዳይሰማችሁ። የኩላይ ጠጠር ወይም ደግሞ የኦክስ ሳሌት ስሜታዊነት ወይም ደግሞ ሴንሲቲቪቲ ያላቸው ሰዎች ከመጠን በላይ ከመውሰድ መቆጠብ አለባቸው። ቀይስር በኦክሳሌት የበለጸገ ስለሆነ የኩላሊት ጠጠር ላለባቸው ሰዎች ምቹ አይደለም። እንዲሁም ደግሞ አንዳንድ ሰዎች ላይ የሆድ መረበሽን ሊያስከትል ይችላል። በትንሽ መጠን ጀምሩና ሰውነታችሁ ሲላመድ መጠኑን መጨመር ትችላላችሁ። በቀን ግን አንድ ብርጭቆ ከተጠቀማችሁ በቂ ነው ማለት ነው። በአጠቃላይ የቀይስር ጭማቂ ጥሩ ብቻ አይደለም ከራስ እስከ እግር ጣቶች ድረስ ብልትን ጨምሮ የደም ዝውውርን ለመጨመር በጣም ውጤታማ ከሆኑ የተፈጥሮ መንገዶች ውስጥ አንዱ መሆኑ በክሊኒካዊ መንገድ ተረጋግጧል ማለት ነው። ታዲያ የቀይ ስር ጁስን ለመጠቀም ለከፍተኛ የደም ዝውውር ጥቅሞች የቀይ ስር ጁስን ወይም ደግሞ ጭማቂን መሰረት ያደረገ ለአንድ ሳምንት ያክል የቀይ ስር ጁስ ወይም ደግሞ ጭማቂ አሰራር እቅድን እነግራችኋለሁ። ለአንድ ሳምንት ያክል እንዴት እንደምትጠቀሙ ጁሶችን እያዘጋጃችሁ ማለት ነው። ይህ እቅር ታዲያ የደም ዝውውርን ወደ እግሮች፣ ወደ ክንዶቻችሁ፣ ወደ ብልትናም ወደ አጠቃላይ የሰውነት ክፍል ለመጨመር እንዲሁም ጉልበትን ለማደስ ጽናትን ለማሻሻልናም የልብና የደም ዝውውር ጤናንም ለመደገፍ ታስቦ የሚዘጋጅ የጁስ አሰራር ወይም ደግሞ መጠጥ ነው። ለአንድ ሳምንት እንዴት እንደምታዘጋጁ ነው የምነግራችሁ ለደም ፍሰትናም ለደም ዝውውር የሰባት ቀን ወይም ደግሞ ለአንድ ሳምንት የቀይስር ጁስን መሰረት ያደረገ የጭማቂ እቅድን እነግራችኋለሁኝ ታዲያ የዕለት ተዕለት መመሪያዎች የሚያስፈልጋችሁ ምንድን ነው በቀን አንድ ብርጭቆ ብቻ ነው መጠጣት ያለባችሁ ከ250 እስከ 300 ሚሊ ሊትር ማለት ነው የምትጠጡበት ምርጥ ሰዓት ደግሞ ጠዋት በባዶ ሆድ ወይም ደግሞ ከአካል ብቃት እንቅስቃሴ ወይም ደግሞ ግንኙነት ከማድረጋችሁ ከአንድ እስከ ሁለት ሰዓታት በፊት ነው መጠጣት ያለባችሁ። ከተቻለ ትኩስ ጭማቂን ተጠቀሙ። ወዲያው አዘጋጅታችሁ፣ ቀዝቃዛ ወይም ደግሞ በቤት ውስጥ የተዘጋጀ ጭማቂን ነው መጠቀም ያለባችሁ ማለት ነው። አዘገጃጀቱን ልንገራችሁ። ቀን አንድ ላይ የምታዘጋጁት የቀይስር ጁስ ጭማቂ፣ ቀይስር፣ ዝንጅብልናም የሎሚ ጭማቂ ነው የሚያስፈልጋችሁ። ግብዓቶች አንድ መካከለኛ ቀይስር ግማሽ ኢንች ወይም ደግሞ በጣም መጠነኛ ዝንጅብል፣ ግማሽ የሎሚ ጭማቂ ግማሽ ማለት ግማሽ ሎሚ ማለት ነው። እንዲሁም ደግሞ አንድ ትንሽ ፖም ወይም ደግሞ አፕል ትንሽ ጣፈጥ እንዲላችሁ፣ እናም አንድ ኩባያ ውሃን ቀላቅላችሁ ጁስን ማዘጋጀት ነው። የሚሰጣችሁ ጥቅሞች ደግሞ ናይትሪክ ኦክሳይድን መጨመር የተሻሻለ የደም ሥር ጤናን ይሰጣል። ዝንጅብል ማይክሮ ሰርኩሌሽንን ያሻሽላል። ሎሚ መምጠጥን ያሳድጋል፣ እናም ቫይታሚን ሲን ይጨምራል። ቀን ሁለት ላይ ደግሞ ቀይ ስር፣ ብርቱካን እናም የካሮት ጭማቂ ነው የምታዘጋጁት። የሚያስፈልጋችሁ ግብአቶች አንድ ቀይ ስር፣ አንድ ትልቅ ብርቱካን የተላጠ ማለት ነው፣ አንድ መካከለኛ ካሮት እናም ግማሽ ኩባያ ውሃ ያስፈልጋችኋል። የዚህ ጁስን ድብልቅን ፈይታችሁ መጠቀም ነው። የሚሰጣችሁ ጥቅሞች ደግሞ ቫይታሚን ሲ እናም ቤታ ካሮቲን የደሞሳጅ ቧንቧ ጤናን ይደግፋሉ። የደምስር የመለጠት ችሎታንም ያሻሽዳሉ። ለጠዋት አገልግሎትም የሚያነቃቃችሁ ነው ማለት ነው። ጠዋትም ብርቱ እንድትሆኑናም እንድትነቃቁ ይረዳቸዋል። ቀን ሶስት ላይ ደግሞ የቀይ ስር የሮማንናም የሚንት ጭማቂ ነው የምትጠቀሙት የሚያስፈልጋችሁ ግብአቶች አንድ ቀይ ስር ግማሽ ኩባያ የሮማን ፍሬዎች ወይም ደግሞ 100 ሚሊ ሊትር የሮማን ጭማቂ ጥቂት የሚንት ቅጠሎችናም ግማሽ ኩባያ ውሃ ያስፈልጋቸዋል። ይህንን አንድ ላይ ፈጭታችሁ መጠቀም ነው። የሚሰጣችሁ ጥቅሞች ሮማን ናይትሪክ ኦክሳይድን እናም ወደ ብልት የደም ፍሰትን እንደሚጨምርም ተረጋግጧል። የሚያቀዘቅዝ ሚንት የምግብ መፈጨትንም ይደግፋል ማለት ነው። ቀን አራት ላይ ቀይ ስር አረንጓዴ ፖም ወይም ደግሞ አፕል እናም የሴለሪ ጭማቂን አንድ ላይ ነው የምትጠቀሙት። የሚያስፈልጋችሁ ግብዓቶች አንድ ቀይስር፣ አንድ አረንጓዴ ፖም ወይም ደግሞ አፕል ካገኛችሁ ማለት ነው። በኢትዮጵያ ውስጥ አረንጓዴ ብዙ ቦታ ላታገኙ ትችላላችሁ። አረንጓዴ ከሌለ ኖርማል አፕሉንም ተጠቀሙ። አንድ የሴለሪ ግንድናም ግማሽ ሎሚ ያስፈልጋችኋል። ውሃው ማለት ነው። እነዚህን አንድ ላይ ፈይታችሁ መጠቀም ወይም ደግሞ መጠጣት ነው። ሴለሪ በተፈጥሮ የወሲብ ፍላጎትን ሊያሳድግ ይችላል። መርዛማ ንጥረ ነገሮችን የሚያስወግድ እናም በማግኒዥየም ባሉ ማዕድናትም የበለጸገ ነው። ቀን አምስት ላይ የምትጠቀሙት ደግሞ ቀይስር፣ ብሉቤሪ እናም የስፒናች ጭማቂን ነው አንድ ላይ። የሚያስፈልጋችሁ ግብአቶች አንድ ቀይስር፣ ግማሽ ኩባያ ብሉቤሪ ትኩስ ወይም ደግሞ የቀዘቀዘ ማለት ነው። ትኩስ ማለት ፍሬሽ የሆነ ማለት ነው። ብሉቤሪ ታውቃላችሁ፣ የቤሪ ፍሬ ከሆኑት ውስጥ አንዱ ነው። እንዲሁም ደግሞ አንድ እፍኝ ስፒናች መጠነኛ፣ እናም ግማሽ ኩባያ ውሃ ያስፈልጋችኋል። እነዚህን አንድ ላይ ፈጭታችሁ መጠጣት ነው። የሚሰጧችሁ ጥቅሞች ደግሞ አንቲ ኦክሲዳንት እናም በናይትሬትስ የበለጸጉ ናቸው። የደም ስር ጥገናን እናም የኦክሲጅን አቅርቦትን ያበረታታሉ። ቀን ስድስት ላይ ደግሞ ቀይስር ካሮትናም እርድን በመጠቀም ጁስን ማዘጋጀት ነው። የሚያስፈልጋችሁ ግብዓቶች አንድ ቀይስር፣ አንድ ካሮት፣ ግማሽ ኢንች ትኩስ የእርድ ስር ወይም ደግሞ ግማሽ የሻይ ማንኪያ የእርድ ዱቄትን ማዘጋጀት አለባችሁ እንዲሁም ደግሞ ትንሽ መጠን ቁንዶ በርበሬ ምክንያቱም በእርድ ውስጥ የሚገኘውን ኩርኩሚንን ሰውነታችን ይበልጥ እንዲመጥ ምን ያስፈልጋል? ቁንዶ በርበሬ ስለሚያስፈልግ ማለት ነው። እናም ግማሽ ኩባያ ውሃ ያስፈልጋችኋል። እነዚህን አንድ ላይ ፈጭታችሁ መጠቀም ነው። የሚሰጧችሁም ጥቅሞችም ለደም ስሮች አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት የሆነ ጥቅሞች አሏቸው። ኢንፍላሜሽንን ይቀንሳሉ። የደም ወሳጅ ቧንቧ የመጣጠፍ ችሎታን እናም የደም ዝውውርንም ይደግፋል። ሰባት ላይ የምታዘጋጁት ደግሞ ቀይስር ኪያር እናም የሎሚ ጭማቂ ነው የሚያስፈልጋችሁ። ግብአቶች አንድ ቀይስር ያስፈልጋችኋል። ግማሽ ኪያር ያስፈልጋችኋል። ግማሽ ሎሚ ያስፈልጋችኋል፣ ጭማቂ ወይም ደግሞ ውሃው ማለት ነው። ግማሽ የሻይ ማንኪያ ጥሬ ማር እንደ አማራጭ ነው፣ ግዴታ መጠቀም የለባችሁ ማለት ነው። እነዚህ ያስፈልጋችኋል። የሚሰጧችሁም ጥቅሞችም እርጥበትን ይሰጣችኋል። መርዛማ ንጥረ ነገሮችንም ከሰውነታችን ያስወግዳሉ። የኩላሊትና የጉበት መርዝን የማስወገድ አቅማቸውንም ይደግፋሉ። ይህም የደም ጥራትንም ያሻሽላል ማለት ነው። ስለዚህ ይህንን ጭማቂዎች ለሰባት ተከታታይ ቀናቶች ባልኳችሁ መሰረት እያዘጋጃችሁ ብትጠቀሙ እጅግ በጣም ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው የደም ዝውውርን ወይም ደግሞ ብለድ ሰርኩሌሽንን ለማፋጠን ይረዳል። እንዳልኳችሁ ወደ እጅ፣ ወደ እግር፣ ወደ ብልት አካላቶቻችሁ እንዲሁም ደግሞ ወደ መላ ሰውነታችሁ የደም ፍሰትን ይጨምራሉ፣ የደም ስሮችን ያሰፋሉ ማለት ነው። ስለዚህ የቀይ ስር ጭማቂን መጠጣት በጣም ድንቅ ጥቅሞችን ይሰጣችኋል። አሁን ከነገርኳችሁ ለሰባት ቀን ከምታዘጋጁት ግብዓቶች ውስጥ አንዳንድ ምናልባትም በአቅራቢያችሁ የማታገኟቸው አንዳንድ ግብዓቶች የጠቀስኳቸው ግብዓቶች ሊኖሩ ይችላሉ። እነሱን ግዴታ መጠቀም አለባችሁ ማለት አይደለም። መጀመሪያ እንደነገርኳችሁ የቀይስር ጁስን ከካሮት ጋር እንዲሁም ደግሞ በአቅራቢያችሁ ከምታገኙት ነገሮች ጋር አንድ ላይ እያደረጋችሁ ብትጠቀሙ ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ዋናው ነገር ግን ቀይስርን እንደ ቀላል በአቅራቢያችሁ የምታገኙት ስለሆነ ዋናው ግብዓት ምንድን ነው? ቀይስር ነው ማለት ነው። ስለዚህ ቀይስርን ከሌሎች በአቅራቢያችሁ ከምታገኟቸው አንዳንድ ነገሮች ጋር ከሴለሪም ሊሆን ይችላል። ከካሮት ጋር፣ ከኪያር ጋር፣ ከተለያዩ ከስፒናች ጋርም ሊሆን ይችላል። በአቅራቢያችሁ ከምታገኙት ነገሮች ጋር እንደነገርኳችሁ እያዘጋጃችሁ መጠጣት በጣም ድንቅ ጥቅሞችን ይሰጣችኋል። በፍጹም ችላ ማለት ወይም ደግሞ መዘንጋት የለባችሁም ማለት ነው። ውጤቶቹን ታዲያ ከፍ ለማድረግ በዚህ ሳምንት ማለትም እነዚህ ጁሶችን አዘጋጅታችሁ በምትጠቀሙበት ጊዜ የተጣራ ስኳርን ማለትም የሚጨመር ማለት ነው። የተቀነባበሩ ስጋዎችን እናም ከመጠን በላይ ጨውን አስወግዱ። ምክንያቱም እነዚህ ተቃራኒ የሆነ ጉዳትን ነው የሚያስከትሉት ማለት ነው። ደም እንዲፈስ ለመርዳት ደግሞ በየቀኑ የአካል ብቃት እንቅስቃሴን አድርጉ። እንደ መራመድ፣ መለጠጥ ወይም ደግሞ ቀላል ካርዲዮን መስራት መርዛማ ንጥረ ነገሮችን ለማስወገድ ብዙ ውሃን ጠጡ። ኤል ሲትሩሊን ወይም ደግሞ በማግኒዥየም የበለጸጉ ምግቦችን እንደ ተጨማሪ ድጋፍ ተመገቡ። እነዚህን ሁላ በማድረግ የቀይ ስር ጁስን በአግባቦት ብትጠቀሙ ድንቅ ጥቅሞችን የምታገኙ ይሆናል። በፍጹም ችላ አትበሉ ቤተሰቦቼ። ስለዚህ ክብራትና ክብራን ተመልካቾቼ፣ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም አይለኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በፍጹም ላይክና ሼር ሳታደርጉ እንዳትወጡ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው